ሰላም ጤና ስጥልን ተመልካቾቻችን፣ እንደምንላችኋል ከናሁ ቴሌቪዥን ለለተ ሳኞ ህዳር 15 ቀን 2018 ዓመተ ምህረት የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታሙ አያሌው ነኝ፣ አብራችሁን ቆዩ። ወደ ቀደም ዜናችን እለፍ። አምባሳደር ዶክተር ለገሰ ቱሉ የሹመት ደብዳቤያቸውን ለኤጋድ ዋና ጸሐፊ አቀረቡ። በጅቡቲ የኢትዮጵያ አምባሳደር ዶክተር ለገሰ ቱሉ የሹመት ደብዳቤያቸውን ለምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅ ነገበየ አቅርበዋል። ዋና ጸሐፊው ባስተላለፉት መልእክት እንዳሉትም ከአምባሳደር ዶክተር ለገሰ ቱሉ ጋር በቀጠናዊና ተቋማዊ ትኩረት አቅጣጫዎች ላይ ውይይት አድርገናል ብለዋል። አምባሳደር ለገሰ ቱሉ የኢጋድ የጋራ አጀንዳ በመምራት ረገድ ትልቅ ሚና ወደሚጫወተው ስትራቴጂካዊ የፖሊሲ አካል ሆነው የኢጋድ አምባሳደር ኮሚቴ መቀላቀላቸውንም ዋና ጸሐፊው አረጋግጠዋል። በጅቡቲ የኢትዮጵያ አምባሳደር ሆነው የተሾሙት ዶክተር ለገሰ ቱሉ የሹመት ደብዳቤያቸውን ህዳር 8 ቀን 2018 ዓ ም ለሀገሪቷ ፕሬዝዳንት ኢስማኤል አሚር ጊሊ ማቅረባቸው ይታወሳል። በሰሜን ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት አደራዳሪ አካላትና ዋነኛ የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ሂዩማን ራይትስ ዎች ጥሪ አቀረበ። የፌዴራል መንግስትና ህወሀት በክልሉ ያለውን ሁኔታ በተመለከተ ጦርነት ሊከፈትብኝ ነው በሚል አንዱ ሌላውን በተደጋጋሚ ሲከስና ለዓለም አቀፉ ማህበረሰብ የአሸማግሉኝ ጥሪ ሲያቀር መቆየታቸውን ተከትለው ደም አፋሳሹ ጦርነት ዳግም ሊቀሰቀስ ይችላል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች አስጠንቅቋል። የትግራይ ጦርነት ዳግም አገራቸው ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት ዋነኛና ዋስትና ሰጪዎችና የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡም ተቋሙ ጥሪውን አቅርቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ባደረጉት ንግግርም ህወሀት ለክልሉ የሚመድበውን በጀት ለጦር መሳሪያ ግዢ እያዋለ ነው ሲሉ መናገራቸውን የጠቀሰው ሂዩማን ራይትስ ዎች ህወሀት ከኤርትራ ጋር ጥምረት በመፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው መባሉን ተከትሎ በኢትዮጵያና ና ኤርትራ መካከል ያለው ውጥረት እየተባባሰ መምጣቱን ገልጸዋል። ለጉዳዩ ቅርበት የሆኑ ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል ያለው አለመግባባት በጊዜ መፍትሄ የማያገኝ ከሆነ ውጥረቱ ቀጠናዊ ቀውስ ውስጥ ሊከት እንደሚችልም ማስጠንቀቃቸውን አስታውሰዋል። ዲፕሎማሲያዊ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ነው ያለው ሂዩማን ራይትስ ዋች። በመሆኑም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎች የአፍሪካ ሕብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ እንዲሁም ሌሎች የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም በአፋጣኝ ምላሽ እንዲሰጡም ተቋሙ በግጭት መካከል ዳይሬክተሯ ኢሻንካ ኩማር አማካኝነት ጥሪውን አቅርበዋል። ስምረት ፓርቲ ታጣቂዎች የጦርነት ተፈናቃዮች ወደ እቀያቸው ለመመለስ የሚደረገውን ጥረት እያሰናከሉ መሆኑ አስታወቀ። ስምረት ፓርቲ ምዕራብ ትግራይ ሲል የጠቀሰው አካባቢ በኃይል ተቆጣጥረዋል ያላቸው የታጠቁ ኃይሎች ፌዴራል መንግስቱ አካባቢውን የጦርነት ተፈናቃዮች ወደ እቀያቸው ለመመለስ የሚያደርገውን ጥረት እያሰናከሉ ይገኛሉ ሲልም ከሷዋል። ፓርቲው አካባቢውን በኃይል የተቆጣጠሩ ኃይሎች ተንኳሽና አባባሽ ድርጊቶችን በመፈጸም የፕሪቶሪያውን የግጭት ማቆም ስምምነት በመጣስ ላይ ናቸውም ብለዋል። አንዳንድ የሀይማኖት መሪዎችና ምሁራን የግጭት ማቆም ስምምነቱና የትግራይን ሕገ መንግስታዊ ድንበር በሚጥሱ ተግባራት ተሰማርተዋል፣ በማለትም ፓርቲው ተመሳሳይ ክስ አቅርበዋል። ፓርቲው አያይዞም የፌዴራሉ መንግስት ባለስልጣናት ችግሩን ለመፍታት እርምጃ አልወሰዱም በማለትም ተችተዋል። በተመሳሳይ ዜና በትግራይ ፕሪቶሪያ ስምምነት ተግባራዊ ላይ ባለመዋሉ ሳቢያ የግማሽ የክልሉ መሬት ሳይታረስ መቅረቱ ተሰምተዋል። በትግራይ ክልል የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ባለመተግበሩ ምክንያት ለክልሉ ወሳኝ የሆኑ ሃምሳ በመቶ የእርሻ መሬት ለአሁኑ ለእርሻ አገልግሎት ዝግጁ እንዳልሆኑ የትግራይ ክልል ግብርና ቢሮ አስታውቋል። የክልሉ ግብርና ቢሮ ኃላፊ አቶ ዓለም ብርሃን ሀራፊው ለመገናኛ ብዙኃን እንደገለጹት በሰላም ስምምነቱ ዙሪያ ባሉ ችግሮች የተነሳ አሁን ላይ የተረሰ ያለው መሬት 50 በመቶ ብቻ መሆኑን ጠቁመው ቀሪው በተለያዩ ኃይሎች ቁጥጥር ስር በመሆኑ የአካባቢው ማህበረሰብ ተፈናቃዮችና ከመሬቱ ተጠቃሚዎች መሆን የሚገባቸው አካላት ሊደርሱበት አልቻሉም ብለዋል። ኃላፊው አክለውም ይህንን ሁኔታ ማህበረሰቡን ከፍተኛ ጉዳት እንዲደርስበትና ትልቅ የኢኮኖሚ ቀውስ እንዲከሰት አድርጓል በማለት አስረድተዋል። ለዚህ ችግርም ዋነኛ መሰረት የሆነው የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ተግባራዊ ያለመደረጉ ነው ያሉት አቶ ዓለም ብርሃን ክልሉ ቀድሞ ወደነበረበት ሰላም ሁኔታ አለመመለሱ ትልቅ ተግዳሮት የማሳደሩንም ገልጸዋል። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 በናይጄሪያ ትምህርት ቤቶች ከተፈጸሙ የጅምላ እገታ 50 ተማሪዎች አመለጡ። በናይጄሪያ ኒጀር ግዛት ከሚገኙ የካቶሊክ ትምህርት ቤት ባለፈው አርብ ታጣቂዎች ከታገቱ 315 ተማሪዎች መካከል 50ዎቹ ማምለጣቸው ተገለጸ። የናይጄሪያ ክርስቲያኖች ማህበር ያመለጡት ተማሪዎች ከቤተሰቦቻቸው ጋር መቀላቀላቸውን ተናግረዋል። አሁንም በአጋቾች ቁጥጥር ስር ያሉት 265 ሕጻናትና 12 መምህራን ለማግኘት የአገሪቱ ጦር ከፍተኛ ሰሳ እያካሄደ ነው ተብሏል። የአገሪቱ ባለስልጣናት በኒጀር የተፈጸመውን የጅምላ እገታ እንዲሁም ሰኞ እለት በቤኪ ግዛት 20 ተማሪዎች ከአዳሪ ትምህርት ቤት መወሰዳቸውን ተከትለው ትምህርት ቤቶች እንዲዘጉ አዘዋል። ባለፈው ሳምንት በኳራ ግዛት በቤተክርስቲያን ውስጥ የአምልኮ ስርዓት እየተካፈሉ ብሳለ ታፍነው የተወሰዱ ሰላሳ ስምንት ሰዎች እሁድ እለት መለቀቃቸውን የግዛቱ አስተዳዳሪ ተናግረዋል። በኤሩክ የክርስቲያኖች ሐዋርያት ቤተክርስቲያን ላይ በተፈጸመ ጥቃት የሁለት ሰዎች ህይወትም አልፏል። በኬቢ፣ ኒጀር፣ ካቲሲና ዩቤና ጓራ ግዛቶች ውስጥ የሚገኙ በርካታ ትምህርት ቤቶች እንዲዘጉም ትእዛዝ ተላልፈዋል። የልጆች የማምለጥ ዜና ለቤተሰቦቻቸውና በናይጄሪያ ሰሜናዊ ምዕራብ የታገቱ በመቶዎች የሚቆጠሩ ተማሪዎች እጣ ፈንታ ስጋት ገብቷቸው ለነበሩ ናይጄሪያውያን እፎይታን የሚሰጥ ነው ተብሏል። የመከላከያ ሰራዊት ፖሊስና የአካባቢው ነዋሪዎችም ታጣቂዎቹ ይደበቁባቸዋል ተብለው የሚታመኑ ደኖችን አራቅ ያሉ የመንደሮችን አሰሳ እያካሄዱ ይገኛሉ። የኒጀር ግዛት ባለስልጣናት ሴቶችና ወንዶች በሚማሩበት ይህ ትምህርት ቤት ጥቃቶች እየጨመሩ መምጣታቸውን ተከትሎ አዳሪ ትምህርት ቤቶች እንዲዘጉ የተሰጠውን ትዕዛዝ ችላ ብሎ ነበር ተብሏል። በናይጄሪያ ሽፍቶች ተብለው የሚታወቁ ወንጀለኛ ቡድኖች ሰዎችን አግተው የማስለቀቂያ ገንዘብ መጠየቃቸው እየተለመደ መጥቷል። የወንጀል ቡድኖቹን የገንዘብ ምንጭ ለማድረግ በሚልም ለታገቱ ሰዎች ማስለቀቂያ የሚከፈለው ገንዘብ በሕግ የተከለከለ ቢሆንም እምብዛም ውጤት አላስገኘም ነው የተባለው። በመጨረሻም የአሜሪካ ና የዩክሬን ተደራዳሪዎች የተሻሻለ ና የተጣራ የሰላም ማዕቀፍ አዘጋጅተዋል ተባለ። ሁለቱ ሀገራት በሚቀጥሉት ቀናት የሰላም እቅድ ላይ የተጠናከረ ስራ ለመስራት ማቀዳቸውን እሁድ ዕለት በጋራ በወጡት መግለጫ አስታውቀዋል። በጄኔቫ በዩናይትድ ስቴትስ በሚደገፈው እቅድ ላይ የተደረገው ውይይት ውጤታማ እንደነበር የጋራ መግለጫው አመላክቷል። የዩኤስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሩሲያ በጥንቃቄ የተቀበለችው እቅድ እንደምታከብር ተስፋ አድርጋለሁ ብለዋል። ሩቢዮ አሁንም የሚቀሩ ስራዎች አሉም ሲሉ አክለዋል። የዩክሬኑ ፕሬዝዳንት ፕሬዚዳንት ቮልደሚር ዘለንስኪ በበኩል ከተቀላቀላቸው የፕሬዚዳንት ዶናልድ ትራምፕ ቡድን እቅድ እንደሚደግፉ ተናግረዋል። ሩቢ ሁድለት በመገባደጃ ላይ ለጋዜጠኞች በሰጡት መግለጫ ላይ አክለውም በጄኔቫ የተደራደሩ ቡድኖች በጣም ጥሩ ቀን ጥሩ ውጤትም ተገኝተዋል ሲሉ ተናግረዋል። የስምምነቱ ዋና ዓላማም የ28 ነጥብ የአሜሪካ እቅድን ለማጥበብ መሞከር ነበር። ይህም በተጨባጭ መንገድ ማሳካት ተችሏል ብለዋል። ሆኖም የአሜሪካ ከፍተኛ ዲፕሎማት ማንኛውም የመጨረሻ ስምምነት ወደ ሩሲያ ከመቅረቡ በፊት የዩክሬንና የአሜሪካ ፕሬዝዳንቶች ሊስማሙበት እንደሚገባና በዚህም ላይ ንግግር መደረጉን ገልጸዋል። ይሁን እንጂ ትራምፕ የዩክሬን ተመራማሪዎች ከዩኤስ የሩሲያና የዩክሬን ጦርነት ለማስቆም ላደረገችው ጥረት ምንም ስጋን አላሳዩም ሲሉም ዘለንስኪ ይወቅሰዋል። የአሜሪካው ፕሬዝዳንት አውሮፓ ኬቭ አንዳንድ ታማኝ አጋሮቹ ያሉት ከሩሲያ ነዳጅ መግዛቷን እንደቀጠለችም ጠቁመዋል። ሞስኮ በዩክሬን ውስጥ የምታደርገውን ጦርነት በገንዘብ ለመቀጠልም በዘይትና በጋዝ ኤክስፖርት ላይ እንደምትተማመን ቢቢሲ ዘግቧል። በእንግሊዝ በፈረንሳይና በጀርመን የሚመራው የኬቭ የአውሮፓ አጋሮች የነደፉት ጦርነት ለማስቆም አማራጭ እቅድ ማየታቸውንም በርካታ ሚዲያዎች ዘግበዋል።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 ማግኘት ይፈልጋሉ? እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምፅና በምስል አማራጮች መረጃን ከታማኒ ምንጮዎች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ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 አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መካም አዲስ ዓመት ተመልካቾቻችን ከናሁ ቴሌቪዥን ለተያዝነላችሁ የቀን ዜናዎች እስካሁን ብቻ ነበሩ። ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆያችሁ። ሀብታማ ያያሉ ነበርኩኝ። ሰናይ ቀን